ሰላም ጤና ስጥልን። የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። ተከታታይ የሆነ መዋቅራዊ ጥቃቶች እየተፈጸመባት የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ከወደ አዲስ አበባ አንድ አጥቢያ ቤተ ክርስቲያኗ በሰዓት ቃጠሎ ወድሟል። የሰዓት ቃጠሎ ያደረሰውን ውድመትና በአደጋው ዙሪያ የወጡ መረጃዎችን በቀዳሚው ዜናችን ተመልክተነዋል። በመተከል ቡለን ወረዳ ከሃምሳ በላይ ንጹሐን የአማራ ተወላጆች በጅምላ ተገለዋል። የሟቾች ቁጥር ከዚህም ሊጨምር እንደሚችል በመነገር ላይ ነው። ከአንድ ቤተሰብ ብቻ አምስት ሰዎች ስለተገደሉበት ስለመተከሉ የዘርፍ እጅት አሁናዊ መረጃ በዝርዝር ይዘናል። በቀይ ባህር የአስመራ አማራጮች ሁለት ናቸው። አማራጮቹን አንታገስም። የብልጽግና አማራጮች ደግሞ ሶስት ናቸው። ከሦስቱ አማራጮች አንደኛው ወታደራዊ እርምጃ ነው። ይህን ለጦርነት ቅስቀሳ ምክንያት የተሰጠውን የአማራጭ ትንተና ያስቀመጡት ጀኔራል ጻድቃን ገብረትንሰይ ናቸው። የሻቢያን መንግስት አካሄድ ፈጽመው አንታገስም በሚል ኃይለ ቃል የታጅበው የጄኔራሉ ትንታኔ የድንበር ተሻጋሪ ጦርነት ዝግጅቱን ፍንትው አድርጎ ያሳያል። ይህም ሌላኛው በዝርዝር የተመለከትነው ጉዳይ ነው። ዜጎችን ከመኖሪያ ቤታቸውም ሆነ ከስራ ገበታቸው በማፈናቀል የንቅለ ተከላ ስራ የሚሰራው አገዛዙ በምዘና ስም የመንግስት ሰራተኞችን በብዛት ከስራ ገበታቸው ሊያፈናቅል መሆኑ ተሰምተዋል። በሌላ በኩል የንግዱ ማህበረሰብና የመንግስት ሰራተኛው ለከተማ ትግል ግንባር መነቃቃት ትልቅ አቅም በመሆናቸው መብታቸውን በትግል እንዲያረጋግጡ ጥሪዎች በመቅረብ ላይ ናቸው። አብራችሁን ስትቆዩ የምታደምጧቸው ወሳኝ መረጃዎች ናቸው። በሱዳን የውክልና ጦርነት ተፋላሚው ጀኔራል ሀምዳን ዳጋሉ አዲስ ማዕቀብ ተጥሎባቸዋል። ማዕቀቡን የጣለው የአውሮፓ ህብረት ነው። የህብረቱ ማዕቀብ በፈጥኖ ደራሽ ኃይሉና በሱዳን መጻኢ ዕድል የሚኖረውን ተጽዕኖ በዜና ትንታኔያችን ቃኝተነዋል። እነዚህንና ሌሎች መረጃዎችን ይዘናል። ወደ ዝርዝር መረጃዎቹ እናምራለን። በመተከል ቡለን ወረዳ ከ50 በላይ ንጹሐኖች በጅምላ ተገድለዋል። የሟቾች ቁጥር ከዚህም ሊጨምር እንደሚችል በመነገር ላይ ነው። በቡለን ወረዳ ልዩ ስሙ በኩጂ በተባለ አካባቢ የኦነግ ሸኔ ታጣቂዎች በፈጸሙት የጅምላ ግድያ ከ50 በላይ ንጹሐን የአማራ ተወላጆች መገደላቸው ተሰምተዋል። ታጣቂ ቡድኑ ጥቃቱን የፈጸመው ቤት ለቤት እየገባ ሲሆን ከአንድ ቤተሰብ አምስት ሰዎች እንደገደለም የአካባቢው ምንጮች አረጋግጠዋል። መነሻውን ከምስራቅ ወለጋ ዞን ኢቤንቱ ወረዳ በማድረግ ወደ መተከል እንዲሻገር የተደረገው በኦነግ ስም የሚንቀሳቀሰው ታጣቂ ኃይል በመተከል ቡለን ወረዳ የፈጸመው የጅምላ ጥቃት የሟቾችን ቁጥር ከዚህም በላይ ሊጨምረው እንደሚችል ከአካባቢው የወጡ መረጃዎች ጠቁመዋል። የአማራ የሽናሽና የጉምዝ ሕዝብን ከቡለንና ወንበራ ወረዳዎች እንዲያጸዳ ትዕዛዝ ተሰጥቶት የገባው ይኸው ታጣቂ ጃል ቃንቄ በሚባል ሰው የሚመራ ሲሆን ከወራት በፊት ከ መቶ ሀምሳ በላይ ታጣቂ ይዞ ከምስራቅ ወለጋ ዞን ኢቨንት ወረዳ የተሻገረ ኃይል እንደነበር ግለሰቡ ከነ ጀኔራል ጌታቸው ጉዲና ጋር ቀጥተኛ ግንኙነት እንዳለው የመረጃው ምንጮች ገልጸዋል። ይህንንም ሲያጠናክሩ በአሁኑ ሰዓት መተከል ቀጠና የብልጽግና ሰራዊት የምዕራብ እዝ አካል የሆኑት 22ኛ 34ኛ 55ኛ ክፍለ ጦሮች ቢገኙም ታጣቂ ኃይሉ ከ50 በላይ ንጹሐን ላይ የጅምላ ጥቃት ሲፈጽም የመከላከል ስራ እንዳልሰሩ ይህም ከላይ ትእዛዝ የተሰጠበት ጉዳይ እንደሆነ ነው የአካባቢው ምንጮች የጠቆሙት በአካባቢው የነበሩ የአገዛዙ ወታደሮች ከሁለት ቀን በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢው ነዋሪዎች ታጣቂዎቹ ከአገዛዙ ሰዎች ጋር በመናበብ የፈጸሙት የጅምላ አልቂት ነው ብለዋል። የጅምላ አልቂት ጥቃቱ የተከፈተው ትናንት ህዳር 13 ከንጋት ጀምሮ ሲሆን በጅምላ ጥቃቱ የሞቱት ከ50 በላይ እንደሚሻገር፣ ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ ስለመሆኑ ተገልጿል። በሽሽቱ ውስጥ የሽናሻና መጠነኛ የጉምዝ ተወላጆችም እንዳሉ ታውቋል። በዚሁ የመተከል ቀጠና የአማራ የህልውና ትግል ከመጀመሩ ቀደም ብሎ በርካታ የአማራ ተወላጆች በጅምላ ተገለዋል። አስክሬናቸው በግሪደር ታፍሶ የተቀበረበት ልብ ሰባሪ ክስተት አይዘነጋም። ይኸው ታሪክ ተመልሶ የተደገመበት መተከል ቡለን ወረዳ ከ50 በላይ ንጹሃኖች በገዳዮች ህይወታቸው ተቀጥፈዋል። ይህን የጅምላ ግድያ በተመለከተ የኦህዴድ ብልጽግና ሰራዊትም ሆነ የክልሉ መስተዳደር በጉዳዩ ላይ የሰጠው ምላሽ የለም። በአዲስ መልክ መተከልን ማዕከል አድርጎ ያገረሸው ሰሞነኛው ማንነት ተኮር ጥቃት የህዳሴው ግድብ በሚገኝበት ቀጠና የተፈጸመ መሆኑ ጥቃቱን ከኦህዴድ ብልጽግና የግዛት ተስፋፊነት አደገኛ ፕሮጀክት ጋር የተያያዘ ሆኖ እንዲታይ አድርጎታል። ከወለጋ ግዛቶች ተነስቶ መተከል የገባው በጃል ቃንቄ የሚመራው ኦነግሸኔ የኦህዴድ ብልጽግና ፕሮጀክት ለማስፈጸም መዋቅራዊ ድጋፍ ስለማግኘቱም የአካባቢው ምንጮች መረጃ ያሳያል። ጃል ቃንቄ ከጃል ሰኝና ከጄኔራል ጌታቸው ጉዲና ጋር እንደሚገናኝ ተጠቁሟል። ይህ በእንዲህ እንዳለም ተከታታይ የሆነ መዋቅራዊ ጥቃቶች እየተፈጸመባት የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ከወደ አዲስ አበባ አንድ አጥቢያ ቤተ ክርስቲያኗ በሰዓት ቃጠሎ ወድሟል። በአዲስ አበባ ሀገረ ስብከት ስር በኮልፌ ቀራኒዮ ክፍለ ከተማ የሚገኘው የወይራ ሰፈር ሆህ ተገነት ቅድስት አርሴማ ቤተ ክርስቲያን ህዳር 13 ለህዳር 14 አጥቢያ ሌሊቱን በሰዓት ቃጠሎ ሙሉ በሙሉ መውደሙ ታውቋል። የቤተ ክርስቲያኗ የመረጃ ምንጮች እንደጠቆሙት ቤተ ክርስቲያኗ ሙሉ በሙሉ የወደመች ሲሆን ከቅዱስ ታቦት በስተቀር ሌሎች ንዋየተ ቅድሳት የቤተ ክርስቲያን ንብረቶች በሙሉ በአደጋው ወድመዋል። የእሳት አደጋው መንስኤ ከኤሌክትሪክ መስመር ብልሽት ጋር የተያዘ ተብሎ የተገለጸ ቢሆንም በስፍራው ያሉት የአይንማኞች ቅድስት ቤተ ክርስቲያኒቱ ላይ የተነሳው የእሳት ቃጠሎ መጠኑ በኤሌክትሪክ ሳይሆን ቤንዚል የተረከፈከፈበት ይመስል እንደነበር ገልጸው አደጋው አጋጣሚ ነው ብሎ ለማመን እንደሚቸግራቸው ገልጸዋል። በእሳት ቃጠሎ የወደመችው ቤተ ክርስቲያን የምትገኘው የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተ ክርስቲያን በሚለው ግቢ ውስጥ መሆኑ ታውቋል። የቤተ ክርስቲያኑ ቃጠሎ በተመለከተ ጠቅላይ ቤተ ክህነቱም ሆነ ቋሚ ሲኖዶሱ ጊዜና እስከተጠናቀረበት እኩለ ቀን ድረስ በጉዳዩ ላይ የሰጡት ማብራሪያ የለም። በቀይ ባህር የአስመራ አማራጮች ሁለት ናቸው። አማራጮቹን አንታገስም። የብልጽግና አማራጮች ደግሞ ሶስት ናቸው። ከሶስቱ አማራጮች አንደኛው ወታደራዊ እርምጃ ነው። ይህን ለጦርነት ቅስቀሳ ምክንያት የተሰጠውን የአማራጭ ትንተና ያስቀመጡት ጄኔራል ፃድቃን ገብረትንሰይ ናቸው። ጄኔራሉ ዘሬድ ሲ አሬና ኢምፔሬቲቭ ፎር ኤኒው ሪጂናል ኢኩሊብሬም በሚል ርዕስ በሪፖርተር ጋዜጣ በእንግሊዝኛው ቋንቋ ያስነበቡት ጽሁፍ ከዚህ ቀደም በብልጽግና ገዢዎች የተላለፉ ፕሮፓጋንዳዎችን ጨምቆ የያዘ ነው። የሻቢያን መንግስት አካሄድ ፈጽሞ አንታገስም በሚል ኃይለ ቃል የታጀበው የጄኔራሉ ትንታኔ የድንበር ተሻጋሪ ጦርነት ዝግጅቱን ፍንትው አድርጎ ያሳያል። የባህር በር ጥያቄያችን የብሔራዊ ደህንነት መሰረት እንጂ የጠቅላይነት አስተሳሰብ አይደለም ያሉት ጄኔራሉ በቀጥ የኢትዮጵያ ህዝብ ቁጥር ወደ ባልባ መሆን የለበት የሚለውን የብልጽግናው ፊልድ ማርሻል ብርሃኑ ጁላን የአንድ ወቅት ወታደራዊ ይዛቻ ደግመው አስተጋብተዋል። ጀነራሉ ወደቡን ለማግኘት አስቻይ ያሏቸውን ሶስት አማራጮች አስቀምጠዋል። አንደኛው አማራጭ ህጋዊና ዲፕሎማሲያዊ መንገድን መከተል የሚል ነው። ሁለተኛው አማራጭ ደግሞ በንግድ ትስስር ዘላቂ አጋርነት የሚመጣው የወደብ ኪራይ ስምምነት የሚል ነው። ሶስተኛው አማራጭ ወታደራዊ አቅምን በመጠቀም የወደብ ባለቤት መሆን የሚል ነው። የብልጽግና አማራጭ ሶስተኛው ላይ መቀመጡን ከውጤቱ መረዳት ይቻላል። ሶስተኛው አማራጭ ወታደራዊ አቅምን ተጠቅሞ የወደብ ባለቤት መሆን የሚለው ነው። ጀኔራል ፃድቃን በብልጽግና በኩል ያስቀመጡትን ሶስት አማራጭ ያክል ክፍል በአስመራው መንግስት በኩልም ሁለት አማራጭ መኖራቸውን ተንትነዋል። የአስመራ መንግስት ሁለት አማራጮቹ ተከታዮቹ ናቸው። አንደኛው ሉዓላዊነትን ለማስከበር በሚል የጦርነት ዝግጅት ማድረግና አጋሮችን መሰብሰብ የሚል ነው። ሁለተኛው በቀይ ባህር ላይ ለሌሎች የጠቅላይነት ፍላጎት ላላቸው አገራት መሳሪያ መሆን የሚል ነው። ሁለቱ አማራጮችና አካሄዶች አደገኛ ስለሆኑ መታገስ አያስፈልግም ይላሉ ጀኔራሉ። ቀይ ባህር ለተጎራባች ሀገራቱ ብቻ ሳይሆን ለበርካታ ዓለም ሀገራት የጦር ሰፈር ጭምር በመሆኑ እኛም ከዚህ ወሳኝ ቀጠና መገለል የለብንም በማለት የድንበር ውጥረቱን አንድ ምዕራፍ ጨምረውታል። ጀኔራሉ እንዲህ አይነት ዛቻዎችንና ስጋቶችን ሲያስተጋቡ ይህ የመጀመሪያቸው አይደለም። ቀደም ሲል በቢቢሲ በኩል የአሰብ ጦርነት አይቀሬ መሆኑን ተርከው ነበር። ጦር ሜዳው ሰሜን ኢትዮጵያን ማዕከል አድርጎ አጠቃላይ የአፍሪካን ቀንድ እንደሚያሰጋ በመግለጽ ባቀረቡት የወቅቱ ሀሳብ ላይ አሰብን በኃይል አማራጭ መመለስ እንደሚያስችል መተንተናቸው አይዘነጋም። ቀጥሎም በቅርቡ አሰብን መመለሻ አማራጩ የአስመራውን መንግስት ሰላማዊ መንገድን የመፍጠር እድሉ የማይቻልበት ደረጃ ላይ በመድረሱ ወታደራዊ አማራጭ ሊሆን እንደሚችል መናገራቸው አይዘነጋም። አሁን ደግሞ ቀድሞው ካስቀመጡት ወታደራዊ አማራጭ ላይ ሁለት ሌላ የመሆን እድሉ የጠበበውን ህጋዊ መንገድና ዲፕሎማሲያዊ የትግል አማራጭን አብራርተዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። አዲሱ የኦህዴድ ብልጽግና ዘር ተኮል የሲቪል ሰርቫንት ቅጥር ፖሊሲ በከፋ ሁኔታ ሊተገበር መሆኑ ተሰምተዋል። በሌላ በኩል በምዘና ስም የመጣው አሰራር የኦህዴድ ሌላኛው የፖሊሲ ማጥቂያ መሳሪያ መሆኑ ተመላክተዋል። ባለፈው አመት በፓርላማው መነጋገሪያ የነበረው የፌዴራልና የአዲስ አበባ ከተማ የመንግስት መስሪያ ቤቶች የሰራተኞች ቅጥራዎች በከተማ አስተዳደሩ በአንዳንድ ተቋማት በከፋ መልኩ መተግበር እንደጀመረ ታውቋል። ኦህዴድ ብልጽግና አዲስ አበባ ከተማና የፌዴራል ተቋማትን ሙሉ በሙሉ ለመቆጣጠር የሚያደርገው ጥረት ከአመራር ምደባ ወደ ሰራተኛ ቅጥር ዙሯል። በዚህም በአዲስ አበባ ከተማ አስተዳደር ስር በሚገኙ የመንግስት ተቋማት ስር የሚቀጠሩ ና ከዚህ ቀደምም የተቀጠሩት በመጠን ደረጃ ስልሳ በአርባ እንዲሆን የዘረኝነት ጫፍ የታየበት የ ቅጥር ስርዓት ለመተግበር እንቅስቃሴዎች ተጀምረዋል። አዲስ አበባ የኦሮሞነች በሚል ከታሪክ ከፖለቲካ ና ከህጋዊ አሰራር ውጭ የሆነ የወረራ ቅኝት ባለው የማይጠገብ ፍላጎት የተሞላው ኦህዴድ ብልጽግና በአዲስ አበባ ከተማ አስተዳደር የሰራተኞች ቅጥርና ድልድል ላይ 60 ከመቶ ለኦሮሞ ተወላጆች ቀሪው 40 ከመቶ ደግሞ ለሌሎች ኢትዮጵያውያን በሚል ግልጽ ዘረኝነቱን የሚያሳይ አሰራር በዚህ አመት መተግበር መጀመሩን፣ ይህንንም የሚከታተል በአዳነች አበበ የክትትል የሚመራ ኮሚቴ መቋቋሙ ተሰምተዋል። አጠቃላይ የአዲስ አበባ የከተማ ቢሮክራሲን በወረራ እንቆጣጠራለን በሚል በተለያዩ ስልቶች ሲሞከር የነበረው ሂደት አሁን ላይ አይን ወደ ወጣ ዘረኝነት ተሻግሯል ያሉት የመረጃ ምንጮቻችን በአዲስ አበባ ከተማ በህዝብ ስብጥር ደረጃ 16 ከመቶ በላይ የማይበልጠው ኦሮሞ የከተማዋን 60 ከመቶ ቢሮክራሲ እንዲቆጣጠረው ማሰብ ቅዠት ነው ሲሉ አስተያየታቸውን ሰጥተዋል። ከዚህ ቀደም ኦህዴድ ብልጽግና ቢሮክራሲው በአማራ ተይዟል ብሎ የሚያምን መሆኑን ተከትሎ የመንግስት ሰራተኞችን ከስራ የማሰናበት ዘመቻ ለመክፈትና ዘመቻውን ህገይ ለማድረግ የሚያግዘውን ዘረ ማስፈራሪያ ፖሊሲ በፓርላማ ማቅረቡን መዘገባችን ይታወሳል። በፌዴራል መስሪያ ቤቶችና በአዲስ አበባ ከተማ የሚገኙ የአማራ ተወላጆችን ከስራ ለመቀነስ ያሰበ አዋጅ በፓርላማ ጸድቆ ከወጣ በኋላ አሁን ደግሞ በአዲስ አበባ ከተማ አስተዳደር ስልሳ በአርባ በሚል የመቶኛ ስሌት የመንግስት ሰራተኛውን በብሔር ኮታ በብቃት ካገኘው የስራ ገበታው ለማፈናቀል በአብይ አህመድ ፍቃድ በአዳነች አበቤ ክትትል ኮሚቴ መደራጀቱ ታውቋል። በብቃት የሚቀጠርን ሰው በዘር ማንነቱ መመልከት መነሻው የማንነት ጥላቻ ነው የሚሉት አስተያየት ሰጪዎች ብቃትን ማዕከል ያደረገ ቢሮክራሲ ከመገንባት ይልቅ ዘረኛ ፖሊሲ የሚከተለው ኦህዴድ ብልጽግና በአዲስ አበባ ከተማ 60 በ40 የሚል የመንግስት ሰራተኛ ቅጥር ሲተገብር በዝምታ ሊታይ እንደማይገባው የመንግስት ሰራተኛው ለመብቱ እንዲታገል ጥሪ አቅርበዋል። የፌዴራል መንግስትና አዲስ አበባ ከተማ አስተዳደር ሲቪል ሰርቫንትን በተመለከተ ኦህዴድ ብልጽግና የያዘው አቋም ሙሉ በሙሉ በመቆጣጠር ሌላውን ኢትዮጵያዊ በተለይ አማራውን ከቢሮክራሲው ማጽዳት የሚል እንደሆነ ይታወቃል የሚሉት አስተያየት ሰጪዎች ከዚህ ቀደም ኢትዮጵያ ሰላምታን የማይመስል ሲቪል ሰርቫንትን ያለው የሚለው መከራከሪያ ያቀረቡት ማሳሳቻ ፍረጃቸው እንደሆነ ዛሬ ተጋልጠዋል። ኦህዴድ ብልጽግና ወደ ስልጣን ከመጣ ወዲህ በአዲስ አበባ ከተማ የመንግስት ሰራተኛው ሁለት ቋንቋዎችን መናገር አለበት የሚል ያልተጻፈ ህግ ሲተገብር የቆየ ሲሆን፣ አሁን ደግሞ ብልጽግና አይን ባወጣ ዘረኝነት ቢሮክራሲውን ሙሉ ለሙሉ ለመቆጣጠር የኮታ ድልድል ይዞ መጥተዋል። በፌዴራልና በአዲስ አበባ ተቋማት የሚሰሩ ሙያተኞች በሲቪል ሰርቪስ አሰራር በሙያና ችሎታቸው ልክ እንዲቀጠሩ የቀደመው አሰራር የሚደነግግ ቢሆንም ወዴድ ብልጽግና በሚከተለው ዘረኛ ፖሊሲ የተነሳ ቢሮክራሲው ላይም የንቅለ ተከላ ስራውን በሰፊው እየተገበረው ይገኛል። በሌላ በኩል የፌዴራል ሲቪል ሰርቪስን በመጠቀም አንድ የመንግስት ሰራተኛ ተመዝኖና ስልጠናም ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣ ከስራ ይባረራል የሚለው መመሪያ መዘጋጀቱም ታውቋል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛ ምዘናን አስመልክቶ ለፓርላማው በሰጡት ማብራሪያ ሰራተኞችን ለመመዘን የሚያስችሉ ጥያቄዎች መዘጋጀታቸውን ገልጸዋል። ሆኖም ይህ አሰራር በአዲስ አበባ ዩኒቨርሲቲና በከተማው ተቋማት በዘር ጥቅም ስሌት ከዚህ ቀደም የተሰጠውን የምዘና ፈተና የሚደግምና ለኦህዴድ ብልጽግና የቢሮክራሲ የበላይነት የታለመ እንደሆነ የጉዳዩ ተከታታዮች እምነት ነው። ሰራተኛው የሚመዘነው በባህሪና በተማረው ትምህርት ነው ቢባልም ዋነኛ ዓላማው በቢሮክራሲው ላይ የብሔር የበላይነትን ለማምጣት ያለመ እንደሆነ የመንግስት ሰራተኛው ገብቶታል። አዲሱ አሰራር በአንድ በኩል ሰራተኛውን ለመቀነስ በሌላ በኩል ደግሞ የቢሮክራሲ የበላይነቱን በኦህዴድ ብልጽግና ታማኝ ኃይሎች ለመሙላት ያለመ እንደሆነ በመረጃው ላይ ተመላክተዋል። ጄኔራሉ አዲስ ማዕቀብ ተጥሎባቸዋል። ማዕቀቡ የሰላም ተስፋውን የሚያጨልም እንደሚሆን ተገምተዋል። በሱዳን የውክልና ጦርነት ተፋላሚው ጄኔራል ሀምዳን ዳጋሉ አዲስ ማዕቀብ ተጣለባቸው። ማዕቀቡን የጣለው የአውሮፓ ህብረት ነው። የህብረቱ ማዕቀብ በፈጥኖ ድራሽ ኃይሎች ምክትል የጦር አለቃ ላይ ያነጣጠረ ሆኗል። በቀዳሚነት ሀምዳን ዳጋሉና ወንድማቸው በጦር ወንጀለኝነትና በተያያዥ ኢሰብአዊ ወንጀሎች ስማቸው በማዕቀብ ዝርዝር ተካተዋል። የህብረቱ የውጭ ጉዳይ ሚኒስተር የመሐመድ ሀምዳን ዳጋሎ ወንድም የሆኑት የጦሩ ምክትል አለቃ ንብረትና ሀብት ላይ ኢላማ መደረጉን የገለጸ ሲሆን ሰውየው ከሀገር እንዳይወጡ የጉዞ እገዳ ጨምሮ በርካታ ማዕቀቦች ተጥሎባቸዋል። የአውሮፓ ህብረት ይህንን ውሳኔ ያሳለፈው የፈጥኖ ድራሽ ኃይሎች የሰሜን ዳርፉር ዋና ከተማ የሆነችው ኤልፋሽር መቆጣጠራቸውና መቆጣጠራቸው ና በከተማው እጅግ አስከፊ የሆነ ጭፍጨፋ ፈጽመዋል መባሉን ተከትሎ ነው ህብረቱ በከተማዋ የተፈጸሙ ኢሰባዊ ድርጊቶችን የበለጠ ለማጣራት ተጨማሪ ድጋፍ ይሰጣል ተብሏል ህብረቱ በሱዳን ጦርነት እጃቸው አለበት ባላቸው የውጭ ኃይሎች ላይ ማሳሰቢያ አውጥቷል የአፍሪካ ህብረትና ኢጋድ እንዲሁም የቀጠናው ሀገራት በሱዳን ያለውን የፖለቲካ ንግግር እንደገና እንዲመለስ ጥረት እንዲያደርጉ ጠይቋል ኤልፋሽር ከተማ ላይ የተፈጸመው የጦር ወንጀል አሁንም ድረስ መረጃው እየወጣ ሲሆን ከተማዋ አሁን ከግንኙነት መስመሮች ውጭ ናት። መቶ ሀምሳ ሺህ ሰዎች እስከ ዛሬ ድረስ ከተማዋን ለቀ መውጣት ችለዋል። ፈጥኖ ድራሽ ኃይሎች ከተማዋን የተቆጣጠሩት ባለፈው ወር ሲሆን ከተማዋ ላለፉት አስራ ስምንት ወራቶች በመክበብ ከፍተኛ ጦርነት ተካሂዷል። የፈጥኖ ድራሽ ኃይሎች የጦር ወንጀልን ተመድና ዓለም አቀፍ ተቋማት ሲያወግዙት ቆይተዋል። የውክልና ጦርነቱ ፍጻሜ እንዲያገኝ በሚደረገው የማደራደር ጥረት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የበኩላቸውን ተጽዕኖን ለመፍጠር ዝግጅት ማድረጋቸውን ከሰሞኑ አቋማቸውን ግልጽ ማድረጋቸው ይታወሳል። የንግዱ ማህበረሰብና የመንግስት ሰራተኛው ለከተማ ትግል ግንባር መነቃቃት ትልቅ አቅም በመሆናቸው መብታቸውን በትግል እንዲያረጋግጡ ጥሪዎች በመቅረብ ላይ ናቸው። የአብይ አህመዱ ብልጽግና በሚከተለው ዘረኛ ፖሊሲ የተነሳ ለከፍተኛ ምሬት የተዳረጉት የንግዱ ማህበረሰብ አባላት ኦህዴድ ብልጽግና በሴራና በፖሊሲ ከገበያ እያስወጣቸው መሆኑን ተከትሎ በተስፋ መቁረጥ ውስጥ ይገኛሉ። በተመሳሳይ በያዝነው ዓመት ከጥቅምት አጋማሽ ጀምሮ ተፈጻሚ ይሆናል የተባለው የመንግስት ሰራተኞች ደሞዝ ጭማሪ በክልሎች ተፈጻሚ ሊሆን አልቻለም። በጦርነት በግጭትና በግጭት ስጋት ውስጥ የሚገኙት ክልሎች በራስ የገቢ አቅም የደሞዝ ጭማሪ ማድረግ የማይችሉበት ሁኔታ በመፈጠሩ የመንግስት ሰራተኛው ህይወት የስቃይ ሆኗል። በኢትዮጵያ ምሬት ላይ የማይገኝ የህብረተሰብ ክፍል የሌለ ቢሆንም የመንግስት ሰራተኞች የመከራ ህይወት እየከፋ ሆኗል። የአገልግሎት ድካማቸው የዕለት ጉርስ መሸፈን የማይችልበት ደረጃ ላይ ደርሰዋል። በሌላ በኩል የንግዱ ማህበረሰብ ላይ የሚፈጸመው የፖሊሲ አሻጥር ነጋዴዎችን ለከፍተኛ ምሬት ዳርጓቸዋል። በዚህ የተነሳ የስራ ማቆም አድማ በማድረግ ተቃውሟቸውን ሊገልጹ እንደሚገባ ጥሪዎች በመቅረብ ላይ ናቸው። በተለይም በመርካቶ አገዛዙ በሚከተለው ዘረኛ ፖሊሲ የተነሳ ለከፍተኛ ምሬት የተዳረጉ ነጋዴዎች በርካታ ናቸው። በመርካቶና ሌሎች ወሳኝ የንግድ ማዕከላት የኢኮኖሚ ንቅለ ተከላ ለማድረግ ፓራሹት ነጋዴዎችን በብሔር ማንነት እየፈጠረ መሆኑ የነባሩ ነጋዴ የንግድ ህልውና አደጋ ላይ ጥሎታል። ይህንንም የንግዱ ማህበረሰብ በስራ ማቆም አድማ ሊታገለው የሚገባ ጉዳይ ነው ተብሏል። በተለይም በከተሞች ዜጎች መብታቸውን ለማስከበር የሚከተሉት የትግል ስልት አንዱ የሆነው የስራ ማቆም አድማ ለከተማ ትግል ግንባር መሰረት የሚጥል በመሆኑ የንግዱ ማህበረሰብ መብቱን በትግል እንዲያረጋግጥ ጥሪ ቀርበዋል። ብልጽግና በሚከተለው የጦርነት ፖሊሲ እንዲሁም ዘረኛ ፖሊሲዎቹ የተነሳ በኢትዮጵያ ከፍተኛ የሆነ የኑሮ ውድነት ተፈጥሯል የሚሉት ምሁራን አሁን ያለው የኢኮኖሚ ሁኔታ ድሃን ከመሬት በታች የሚያደርግ መካከለኛ ገቢ ያለው የሚባል ሰው ቤተሰቡን መምራት የማይችልበት፣ ባለሀብቶች በማንነታቸው ሀብት ንብረታቸው የሚዘረፍበት መስራት የማይችሉበት ሁኔታ እንደተፈጠረ ያስረዳሉ። ይህንን ተከትሎ የንግዱ ማህበረሰብ የስራ ማቆም አድማ በማድረግ ስርዓቱን ሊታገለው፣ ለሌላው የህብረተሰብ ክፍል የትግል መነቃቃት እንዲፈጥር ጥሪ ቀርቦለታል። በሌላ በኩል የመንግስት ሰራተኛው አዲሱ የደሞዝ ጭማሪ የቀረበት መሆኑን ተከትሎ ለከፍተኛ ስቃይ በመዳረጉ የስራ ማቆም አድማ በማድረግ ህብረተሰቡ ከገባበት የፍርሃት ቆፍን ተላቆ ለነፃነቱ መታገል እንዳለበት ተመሳሳይ ጥሪዎች አቅርበዋል ነጋዴዎች ከስራ ማቆም አድመው ቀጥሎ ለዘረኛው አገዛዝ ግብር ባለመክፈል የትግሉን አድማስ በማስፋት የአገዛዙን አቅም ሊያዳክሙ በሚችሉ የትግል ስልቶች ሁሉ በመሳተፍ የትግሉ አካል መሆን እንዳለባቸው የትግል አቅጣጫዎች በመመላከት ላይ ናቸው እነዚህ የትግል ስልቶች በሕዝባዊ ትግሉ ላይ መነቃቃት የሚያመጡ በመሆኑ ከተሞች ለስርዓታዊ ለውጥ ያላቸውን ተጽዕኖ አቅም ለማሳደግ እንደሚረዳ የሚገልጹት ምሁራን ኢኮኖሚው ውድቀቱ በራሱ የፈጠረው የጦርነት ግንባር ሁሉንም የህብረተሰብ ክፍል የሚያስነሳ በመሆኑ ከተሞች ላይ የሕዝብ ንቅናቄዎችን ለመፍጠር